ምን እናግዛት አረ፣ ናንድ ወክት ወጥች ምን ማራሽ ስለሽ አትጓሽ ምንዴ ምን ችግር አለው? ብናግዛት በረከት እናገኛለን። በኋላ እና እሱ ቀስ ብሎ አይዞት እናቴ፣ እሷ ጋር ናት። እዚህ ነው። እሺ እናቴ። እግዚአብሔር ይስጥ፣ ተባረክ፣ ያሳድግህ፣ የዛሬ ዓመት ያደርስል። እንደምን ዋልክ ወንድሜ? ነው ወንድሜ ይሄን ምግብ ባርኮ ለሰጠ ጌታ ምስጋና አታቀርብም እንዴ? ምንድን ነው? አንተ ደግሞ ምን ባርኬ በላሁት፣ ጸሎት አድርጌ በላሁት፣ ምን ሳላረግ በላሁት። ምን ያው ሁሉም ወደ ወዴ ነው የሚገባው? ግን እኮ ጸሎት ማድረግ ትልቅ ነገር ነው። አሁን እስኪ ማረኝ፣ አንተን አፈ ታሪክ መስማት። ይሄ ማለት አይ ወንድሜ ስላልገባሁ እኮ ያሳዝናል። ስማኝ እንጂ ወንድሜ ዛሬ እኮ ሰንበት ነው፣ ቤተክርስቲያን አንሄድም እንዴ? የምን ሰንበት ነው ደግሞ ምን ማለት ነው ሰንበት? ምን ራስህ እድ እንጂ ደግሞ እኔ ምን አገባኝ ምን በወጣኝ ምን ገላት? ወንድሜ እባክህ እሱ ስልክ ተወና ወደ ዛሬ ሰንበት ስለሆነ ቤተክርስቲያን እንሂድ እባክህ። ስማኝ ዛሬ እንኳን ነገርኩህ እኮ አትሰማም። አለድም በቃ አለድም እንዳንተ ዛሬ ብቻ እንኳን እንደ ተነስ እባክህ፣ አልፈልግም አልሰማኝም እንዴ? ይጠቅም እኮ የሚጠቅምት፣ ወይኔ ወዶ ሙዚቃ ወይኔ ወይኔ፣ የስ የስ፣ ወንድሜ ዛሬ እኮ ሰንበት ነው። ምን እያደረክ ነው? ምንድን ነው ምትለያንት? ለምን የቀየርከው? ዛሬ እኮ እሑድ ቀን ነው። በሰንበት ደግሞ ጥሩ ነገር ነው። ጠዋት ሰንበት ዛሬ ሰንበት ምንድነው? ነው ሰንበት ሰንበት ያው ምናቸው። እሺ ምን ሆኖ ነው? ተረጋጋና አዳምጥ። ምን ሊደባደቡ ጣብ ሊጀምሩ ነው እንዴ? ኧረ የለም ወንድሜ፣ ጠዋት ቀልድ ተው። ማቀል ያው እኔ ምን ማለት ነው? ወረብ ይባላል። ወረብ ምን ማለት ነው? አምላካችንን የምናመሰግንበት። ለምንድን ነው ግን ወንድሜ ይመለማ ሁሉ ምንድነው ፍላጎት የማተሟላ ያንተ ብቻ ሁሉ ለቀን ያንተ ብቻ ነው። አንተ እንዲጠቅም ለአንተ ነው ነው። ቋንቋ ምንድነው ማንሰማ? ሰማው ቋንቋ ቋንቋ ነው። ቋንቋ ማለት

ምን ነው ነው ወንድሜ፣ ምን ነካ? ምን ነው ነው? እንደ ልማድህ ከሰው ጋር ነው። ምን ሆንክ ሰዎች እኔን ሲያዩ ወንድሜ ሰው ስለማታከብር ስለማትታዘዝ ለዛ ነው አዎ ነገርን አልሰማኝ ስለምትል እኮ እና ቆይ አሁን ምንድን ነው ማድረግ ያለብህ የሚልህን መስማት መታዘዝ ታላላቆች ማክበር ቤተክርስቲያን እንድትስልህ እሺ ማለት ወንድምን መስማት ያለብህ ደግሞ ቤተክርስቲያን በተመላለስ ቁጥር ፈጣሪን ታውቃለህ የዛን ጊዜ በደንብ ትስተካከላለህ አሁን ሰማኝ ወንድሜ አዎ ሰምቻለሁ ይቅርታ